ትሆን ማለት ነው። ስለዚህ የኔ ቆንጆ ሚስት፣ የኔ ልዕልት፣ ማለት ስጦታ ይሆንሽ ብዬ ነው የማስበው። አፈቅርሻለሁና ምናምን ብዬ ነገሮችን ባላሳነስብሽ ደስ ይለኛል፣ ግን ያው አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ቤተሰብ ሰላም፣ እንዴት ናችሁ? እኔ ደህና ነኝ፣ አልሐምዱሊላ። ዛሬ እንግዲህ ለብዙ ጊዜያቶች በጥርጥር ነው እየጠረጠራችሁ ያላችሁት ነገር ይዤላችሁ መጥቻለሁ ማለት ነው እና እስከዛሬ ድረስ ፋድና ሶፊያ ምንድን ናቸው እንዴ? ድራማ እየሰሩ ነው እንዴ? ከቶፊቅ ጋር ተስማምተው ነው ምናምን የብዙ ጥያቄና ማለት ነው ነው ማለት ነው እና እንግዲህ ዛሬ እውነታዋን አወቀናል ማለት ነው። ደስ የምል ሁኔታ የምንመኝና የምናስብ ነገር መሆኑ በጣም ደስ የምል ነገር ነው። ደስ የሚለው ደግሞ ሶፊና ፉፉ ትክክለኛ ባልና ሚስት ናቸው። በቅርቡ ደግሞ ያው የቤተሰብ ፕሮግራም ይኖራቸዋል ማለት ነው። በጣም ደስ የሚልና አስደሳች ዜና ነው ማለት ነው እና እውነት እኔ መጀመሪያ ድራማ ያው ኖርማሊ ለዩቱብ ብሎ ድራማ እየሰሩ መስሎኝ ነበረ። እና ዛሬ እንግዲህ ጥያቄና መልስ ሲያደርጉ በጥያቄያቸውና መልስ መካከል እንዴት እንደተገናኙ እንዴት እንደተገናኙ እና። ያው እንዴት ወደ ፍቅር እንደገቡ ሲያወሩ፣ በእርግጥ በጣም ማንኳቸው ማለት ነው። በይዘዌ በጣም ደስ ብሎኛል። ሁለታቸውም የየራሳቸው ላይፍ እና የየራሳቸው መንገድ ያላቸው ግን እንደዚህ ሆኖም እውነት ፍቅረኛሞች እና ባልና ሚስት መሆናቸው ደስ ብሎኛል። እንግዲህ እኔ መጀመሪያ እንደነገርኳችሁ የመሰለኝ ኖርማል ቪዲዮ ለማስራት ብቻ የተቀራረቡ ነበረ መሰለኝን እና ከዚህ በኋላ እውነትም በቃ ሶፊ አትከፋም ማለት ነው። ምክንያቱም ማይወዳትን ሳወዳ ብዙ ተጎድታለች፣ ብዙ አልቅሳለች እና ያ ነገር ተመልሶ አይመጣም። ምክንያቱም ፎአድ ለእናቱ ያለው ክብርና ፍቅር ይለያል። ለእናቱን የሚወድ እና እናቱን የሚያከብር ወንድ ደግሞ ማንኛውም ሴት አይበድላትም። አያት ለቅሳትም የእውነት እሷን ከሚከፋት ብሎ ይከፋል እንጂ ማለት ነው። ሶፊ በዚህ አጋጣሚ ማብሮክ እንኳን ደስ አለሽ ማለት ፈዋድን፣ እየመሰላ መልካም ልብ ያለ ባል አላ ስለሰጠች ማለት ነው። እና ደስ ብሎኛል። ሀቂቃተን የምር የመጀመራ እንደነገርካችሁ ነበር መሰለኝ አሁን ግን እውነቱን ሳወቅ በጣም ለሁለታቸውም ደስ ብሎኛል። ሁለታቸውም በጣም ጥሩ ልብ ያላቸው ጥንዶች ናቸውና አላህ በፍቅርና ትዳራችሁን ዘላቂ ያለው ያድርጋችሁ። መልካም ምኞቴን እንመኝላችሁ እና እንግዲህ ደስ የሚል ፍቅር ይሆንላችሁ፣ እንግዲህ ደስ የሚል ፍቅር ጊዜ ይሆንላችሁ እና ሶፊ እንግዲህ ፉፉን በእርግጥ ለትዳር አስጋው እንዳልነበረ አውርታለች። ምክንያቱም የቶፊቅ ፍቅር አልቆረጠላትም አልወጠላትም ነበረ። ወሎ የሄደች ጊዜ ቶፊቅና ሮዚ ያደረጉት ድርጊት ሶፊን ልባን ወደ ራሷ እንድትመለስ ና የፉፉን ፍቅር እንድትቀበል እያደረገት የወሎ ጉዞ እንደነበረ ገልጻለች ማለት ነው። ፉፉም ደግሞ በዚህ አጋጣሚ በጣም ደስተኛ እና በቃ እንደሱ ደስተኛ አንዳሪ የሆነ ሰው እንደሌለ ነው ያወራ። ሶፊ በማለነቱ እና ፉፉ እንኳን ደስ አለ ማለት አንድ ሰው የሚፈልገው፣ የሚወደው፣ የሚመኙ አይነት ሰው ሲያገኝ ደስ ይላል እና የሶፊን ጥንካሬ እና ብርታቷን ሳይ ገደብ ገልጿታል፣ ማለት ነው። ሁለታችሁም ደግሞ ደስ የምትሉ ጥንዶች ናችሁ። በፍቅር አብራችሁ እንድታረጁ መልካም ምኞቴ ነው። ቶፊቅ አንቴም ከእንግዲህ ወደ ህይወታችሁ እየሄድክ በቀልድ መልኩ እንኳን አንድ ነገር እንዳትናገራቸው ማለት ነው እኛ የሶፊና ያቶ የቱፊክ ነገር አቁመን የፉፉና የሶፊ ነገር ተቀብለናል ፈርመናል እ የእውነት ስለነሱ በጣም ደስ ብሎኛል። እውነት የምር ከምር አልመሰለኝም ነበረ። ከምር መሆኑ በጣም በቃ ደስታን ሰጥቶኛል ፉፉዬ በጣም ጥሩ ልጅ ነው። ባላሰበ መንገድ ትንሽ ተከፍቶ ነበር። ያን ጊዜያቶች ደግሞ ያው ለእኛም ደብሮ ነበር የእሱ መደበር ከምር ፣ ምክንያቱም ታውቃላችሁ በቃ ሰው መሆን ብቻ በቂ ነው። እንዌስ አሁን ደግሞ ደስ የሚል ነው እስኪ ቤተሰብ ጋር ካላዳረሳችሁ ወደ ቤተሰብ አዳረሳችሁ፣ ደግሞ በቁም ነገር በቁም ነገር በኮንፊደንስ እንድትመጡልን። አሁን ያው በጥያቄና መልስ መካከል የሳማነው ነገር ሶፊ እና ፉፉ ከልብ በቃ ተመጣጥና ትሆነኛለህ፣ ትሆነኛለሽ ተባብሎ እየተጋቡበት ፍቅር ወይ ትዳር ስለሆነ ደስ የምን ነው። ምክንያቱም በይሉንታ ተነስቶ የገቡበት አይደለም። ሶፊም ወደ ትዳር ለማግባት ፍላጎት እንዳልነበራት እንዳልነበራትና የስራ ፍላጎት የእድገት ፍላጎት ብቻ እንደነበራም አውርታለች። ሆኖም ግን ዋናው ዞሮ ዞሮ እውነት መሆኑ ነው። ያንን እያስደስተኝ ከዚህ በላይ ማውራት እንኳን አልችልም ስለ እነሱ እና በጣም ደስ ብሎኛል። በቃ የምር ሶፊ እንኳን ደስ አለሽ። በቃ የፉፉ ንግስት ማለት ነው። የፉፉ ንግስት ልዕልት ብሎ ያሻለ እንግዲህ ንግስቷ። በጣም እንደሚያፈቅርሽ ነግሮሻል። እና እራሳችሁን ፍቅራችሁን አክብሩ ጠብቁ። ሁለታችሁን በጣም ቆንጅዬ እና በጣም አስተዋይ ናችሁ። በጣም ጀግና ጠንካራ ናችሁ እና